ሰላም ጤና ስጥ ሉዲ ቻናል ቤተሰብ ተከታታዮች ወደ ዛሬ የተመርጡ ዜና እያያችሁ ነው። ማልፈው የአማራ ፋኖ ብሔራዊ ኃይል ተቋቁሟሱን በተመለከተ ሰፋ ያለ ማብራሪያ ይዘን መጥተናል። ሌላኛው ጉዳይ እንግዲህ ወደ ቅድሚያ ወደ አረጉትሳል በወሎ ወደ ላንታ ወረዳ ተነስቶ ወደ ዳውንት ለመግባት ሲንቀሳቀስ የነበሩ የፋኑ ታጣቂዎች ከመከላከያ ጋር ባደረጉት የተኩስ ልውውጥ ከፍተኛ ኪሳራ እንዳስተናገደ መረጃዎች ይጠቁማል። በተለይ ራያ አምባሰል እና ላስታ አደረጃጀት በመቀናጀት ባደረጉት ሙከራ ከዚህ ግባ የማይባል ኪሳራ እንዳስተናገደ የመከላከያ ሚኒስቴር መረጃዎችን ገልጿል። ለአብነት ያህልም ከተጨባጭ ማስረጃዎች ጋር ነው ይህን ገለጻ የመከላከያ ሚኒስቴር የሰጠው በተለይ ላብነት ያህል አንድ መታወቂያቸውም ጭምር ሳይቀር ከፍተኛ ምርኮ እንዳደረገ ነው መከላከያ ሚኒስትር የገለጸው። መታወቂያዎቹን ያህል ላብነት አነሳ እንጂ ከፍተኛ ትጥቅ ሲጠቀምባቸው የነበሩትን መሳሪያዎች ሁሉም ገቢ እንዳደረገ ተናግሯል። ላብነት ያህል በላይ መላኮ የሚባል መታወቂያ ላብነት አንስተናን ከዚህ ካየ ነው ከተመለከት ነው ይህ መታወቂያ ካድ ባለቤት አማራ ፋኖ በወሎ ምስራቅ አማራ ኮር ዋና ያውጃ ክፍለ ጦር ፋኖ አባል ስለሆነ ትብብር እንዲደረገ እናሳውቃለን ይላል። ይሄ የመታወቂያው ከጀርባው ላይ ያለው ነው። ኃላፊነት ይላል። አክሎም ታገይ የሚል መግለጫ። ስለዚህ ከፍተኛ እንግዲህ ኪሳራ እንዳስተናግድ ይሄ ተጨባጭ የሆነ መረጃዎች ይጠቁማሉ ማለት ነው። እዚህ ገራ ይዘ እንግዲህ የአማራ ፋኖ ብሔራዊ ኃይል የሚል ጉዳይ አሁን በትናንትናው ዕለት ተቋቁሟል። ይህ ተቋቁሞ የአማራ ፋኖ ብሔራዊ ሀይል ከዚህ በፊት እናሰውሳለን ዘመቻ አንድነት እንደተጀመረ በተለይ በአማራ ማለቴ በጎጃም በጎንደር በወሎ ና በሸዋ ስለዚህ ይህ ዘመቻ አንድነት ወደ አማራ ፋኖ ብሔራዊ ሀይል እንዴት ተቀየረ ብለን ማንሳታችን መችስ አይቀርም እና ምክንያቱም አንድ ነገር ማንሳታችን ይታወሳል ዘመቻ አንድነት ሀያ ቀን፣ ሰላሳ ቀን፣ አርባ ቀን እያለ ቀኖች እየተቆጠሩ ሂደው ነበረ። ነገር ግን ከክልል እስከ ወረዳ ከወረዳ እስከ ቀበሌ ከቀበሌ እስከ ጎጥ ድረስ በዚህ ዘመቻ አንድነት ወይም ነጻ ወጣ ወይም የተቆጣጠረው ወይም ያመጣው ውጤት እንደሌለ ተመልክተናል። በተለይ ከመግለጫ ያለፈ ስለዚህ ይህን የተመለከተ ይመስለኛል አሁንም ደግሞ ስሙን ቀይሩ የአማራ ፋኖ ነው ብሔራዊ ኃይል አንድነት የተቀየረበት ምክንያት። ስለዚህ በዚህም እንግዲህ ብዙ አክቲቪስቶች እያነሱ ይገኛሉ እነመሳይ መኮንን እና ብታሙ ሀያሌው እንዲሁም ደግሞ እነዚ መድኩን ሁሉ ይህን ጉዳይ ባንክሮት አንስተው መነጋገሪያ እያደረጉት ጉዳይ ሆኖ አይተነዋል። ምክንያቱም ከዘመቻ አንድነት ወደ ፋኖ ቢራዊ ኃይል አንድነት ለምን ተቀየረ? ኛው ውጤት ያመጣ ቀርቶ አሁን ሰሄንስ ውጤት ምን ያመጣ ነ ሊያመጣስ እንደማይችል ደግሞ መቶ ፐርሰንት የተረጋገጠ መሆኑን እያየነውም እንገኛለን። ቢሆንም ግን እሺ የአማራ ብሔራዊ ፋኖ ብሔራዊ ኃይል አንድነትን እንግዲህ የሰየማቸውን ሲል ለአብነት ያለ እናንሳ በዋነኝነት ሰብሳቢ የው ዘመነ ካሴ ከጎጃም አድርጎታን ሀብቴ ወልዴ በሁለተኛው ምሬ ወዳጅን እና ደሳለኝ እነዚህ በአራቱ ግዛቶች የሚገኙት ናቸው። እንግዲህ የሰየማቸው ዘመነ ካሴ ከጎጃም፣ ሀብቴ ወልዴ ከጎንደር፣ ምሬ ወዳጅን ከወሎ፣ ደሳለኝ ከሸዋ እና ሌሎችም በአባልነት ያካተተ ደግሞ አስረስማረ ሄኖክ ጀነራል ተፈራ ዝናቡ፣ ደርሳንም፣ አስቻለው፣ ሳሙኤል ማርከው አክብር የተባሉትን በአካታችነት ወደ 13 የሚደርሱ አባላቶችን አካቷን ማለት ነው። ስለዚህ እነዚህ የአማራ ፋኖ ብሔራዊ ኃይል አንድነትን አቋቁሟም ማለት ነው። ስለዚህ ከዘመቻ አንድነት ወደ አማራ ፋኖ ብሔራዊ ኃይል የተቀያየረበትን ውጤቱንም እንግዲህ አብረም እና ይሆናል። ነገር ግን መንግስት እስካሁን ድረስ እጁ ክፍት ነው። ምክንያቱም በሰላም መንገድ ለመነጋገር ለመደራደር ሙሉ ፈቃደኛ እንደሆነ መግለጫ ሰጥቷል። አሁንም ይህን ድል ቢጠቀሙ በተኛ ማየዘን እንጠቁማለን ማለት ነው። ምክንያቱም በመደራደር በመነጋገር ሀገራችን እናለማ የሚል መንግስት አቋም አለው። እስካሁን ድረስ እነዚህ የታጠቁ ወንድሞችም የአማራ ፋኖ ቢራው ሀይል መንግስት ያቀረበውን የሰላም መንገድ ብንጠቀም ሀገራችን እናለማለን እንጂ አንከስርም እንጠቀማለን የምል መልእክተን ምንጨምር የማስተላለፍ እፈልጋል ጋለሁ ሌላኛው ኮሪያ እንግዲህ ሚሳይል አስተወንጭፋ ሰሜን ኮሪያ ያስወነጨፈችው ሚሳይል ሰሜን ኮሪያ በተለያዩ መጠን ያላቸው የባላስቲክ ሚሳይሎችን ወደ ምስራቅ ባህር ማስወንጭፏን ደቡብ ኮሪያ አስታወቀች። ለሙከራ የተወነጨፉትም ሚሳይሎች ከሩሲያ እየገቡ መሆናቸውንም የደቡብ ኮሪያ ባለስልጣናት ገልጸዋል። አጭር ርቀት የሚምዘገዘጉና ወሳን በተባለችው ወደብ ከተማ የተወነጨፉት ሚሳይሎችን ማክሸፋቸውንም ገልጸዋል ማለት ነው። ስለዚህ ሰሜን ኮሪያ በተደጋጋሚ ሚሳይሎችን በማስወንጨፍ ትታወቃለች። አሁን ደግሞ አጭር ርቀት የሚዘገዘጉ ሚሳይሎችን ከሩሲያ ሰራች የሆኑትን ወደ ወሳን በተባለች ግዛት እንግዲህ እንዳስወነጨፈች ነው ደቡብ ኮሪያ ያስታወቀችው። ሌላኛው ህንድና ፓኪስታን እንግዲህ ለግጭት ሁለተኛ ያስነሳቸው ካሽሚር የምትባል ግዛት እንደሆነች መረጃዎች እየወጣ ይገኛል። ህንድና ፓኪስታን ለግጭት ዋና ምክንያት የሆናቸው የካሽሚር ግዛት ከ1947 ጀምሮ በሁለቱም ወገኖች ይገባኛል ጥያቄ ሲነሳበት የቆየ እንደሆነና ይታወቃል። በተለይ ካሽሚር ከብሪትሽ ቀኝ ግዛት ነፃ ከወጣች በኋላ በ1965 ይገባኛል ጥያቄ በመነሳት ከፍተኛ አውዳሚ ጦርነት አካሄዷን ዛሬም ደግሞ እልባት ሳያገኝ ቀርቶ እንደገና ተቀስቅሷል ማለት ነው። በተለይ በ1965 እንደ ኤሮፒያን አቆጣጠር ማለት ነው ከፍተኛ አውዳሚ ጦርነት በፓኪስታንና በህንድ አካሄደው ነበረ። ዛሬም ደግሞ እንደገና ይሄ እልባ ሳያገኝ ለዳግም ለግጭት መነሻ የሆነቻቸው የካሽሚር ግዛት የኔነች የኔነች ይገባኛል ጥያቄ ዛሬም እንደገና ተነስቷል። አንድ ነገር እዚህ ጋር ማንሳት የሚገባን ዛሬ አፍሪካኖች እኛንም በቂ ግዛት የቆየነው ብዙ ጊዜ ለግጭት የሚያስገባን ምክንያት ይህ የገባኛ ጥያቄ መሆኑ ግልጽ ነው። ስለዚህ በሰከነና በሰለጠነ በተሳለቀ መንገድ እነዚህን ጥያቄዎቻችን መፍታት እንዳለብን ግልጽ ነው። ለምሳሌ አሁን ወደ ራሳችን ወደ ክልል ሀገራችን ስንገባ የፋኖ ታጣቂዎችም የሸኔ ታጣቂዎችም እንዲሁም ደግሞ የህወሓትም ዛሬ ይህ ጥያቄ መሰል በማድረግ ነው ወደ ግጭት እያስገባ የሚገኝ። ስለዚህ እንደነዚህ አይነትና መሰል ጥያቄዎችን በሰለጠነና በተናበበ መልኩ መፍታት ነው የሚገባን። ሌላኛው የአሜሪካ ባለ ሀብት እንግዲህ ሀብቱን በነጮች በ2045 ሙሉ በሙሉ እንግዲህ ለደሃ ሀገራት እንደሚሰጥ ቃል ገብተዋል። ቢልጌት በሚቀጥሉት 20 ዓመታት ሀብቱን ለድሀ ሀገራት ለመስጠት ቃል ገብተዋል። በተለይ በዓለም ቅድሚያ ትኩረት ተሰጥቷቸው ሊፈቱ የሚገቡ ብዙ ችግሮች መኖራቸውን ተናግረው ባለሀብቱ እንደ አውሮፓውያን አቆጣጠር በ2045 ሀብቱ ሙሉ ቢል እና ሚሊንዳ ጌች ፋውንዴሽን በተባለ ለማስተላለፍ ለድሀ ሀገራት ለሰባዊ እርዳታ ለመለገስ ታስታውቋ ማለት ነው። ባለሀብቱ በፈረንጆች በ2000 አመተ ምህረት ባቋቋሙት ከባለቤቱ ጋር በመሆን ባቋቋሙ። ቢል እና ሚልን ጌች ፋውንዴሽን በተሰኘው አማካኝነት ባለፉት 25 ዓመታት ከመቶ ቢሊዮን ዶላር በመለገሳቸውን ገልጸው ነው። እግዲህ ዛሬ ደግሞ ቀሪ ሀብቱን እንግዲህ በነዚህ ሁለት አስር ዓመታት ውስጥ ሙሉ በሙሉ እንግዲህ ለመለገስ ቃል የገቡት ማለት ነው። ከዚህ በፊት በነዚህ 25 ዓመታት ውስጥ እስከ መቶ ቢሊዮን ዶላር እስካሁን ድረስ እንደለገሰ አስታውሰው ቀሪውን ደግሞ ያሉን ሙሉ ሀብቱን እንግዲህ እስከ 2045 ዓመተ ምህረት በነጮች አቆጣጠር ሙሉ ሀብቱን እንደሚለግስ ገልጸዋል። ስለዚህ እጅግ እንደነዚያ አይነት ለድሃ የሚያስብ ልብ ያላቸው ባላቶች ስላሉ እናመሰግናቸው ይገባን። ሌሎችም ደግሞ ከዚህ መማርን ያለብን አዲስ የሆናችሁ ሰብስክራ